ሰላም፣ ጤና ይስጥልን። ክቡራን ዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጂንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች ሞቱ። በደቡብ ኢትዮጵያ ክልል፣ ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገለጸ። የበሽታው ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ተገልጿል። የጤና ሚኒስቴሩና የኢትዮጵያ ኅብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሔሞራጂክ ፊቨር በሽታ መከሰቱን ያስታወቁት ትናንት ረቡዕ ሕዳር 3 2018 ዓ ም በጋራ ባወጡት መግለጫ ነው። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው፤ ስምንት ሰዎች በበሽታው እንደተጠረጠሩም ገልጿል። በሔሞራጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከሶስት ሳምንት ገደማ በፊት እንደነበረ የሕክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበረ የገለጹ ሰው ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታ በጣም ከባድ ሲሆን መሆኑንም አስረድተዋል። ተወካዩ ሜዲካል ዳይሬክተር እንደሚናገሩት ታካሚ ወደ ሆስፒታሉ ከመጣ በኋላ ሕመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ሕይወቱ አልፏል። ይህም ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቱ አሳይተው ለሕክምና መምጣታቸው ገልጸዋል። ከሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና፣ አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ተናግረዋል። በሌሎች ታካሚዎች ላይም ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩንም አስረድተዋል። ዶክተር ሰላሙ እንደሚገልጹት የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ህክምና የተደረገላቸው ስምንት ገደማ ሰዎች ናቸው። ከእነዚህ ታካሚዎች ውስጥ ለበለጠ ህክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ እንዳሉበትም ጠቅሰዋል። ታካሚዎቹ ሪፈር የተደረጉት አንዱ ምክንያትም በግለሰቦቹ የታየው ኩላሊትን በፍጥነት የመክሸፍ ወይም ፊል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት እውነታዎች በጣም ቶሎ ነበር ስራ የማቆም የማድረግ ደረጃ የደረሰው አንዳችም የነበሩ ሰዎች በሁለት በሶስት ቀን ስታይ አራት አምስት የመሆን ከዚያም ሰባት የመሆን ነገር ነበር፣ ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበር ሲሉ በታካሚዎች ላይ የታየውን ሁኔታ አስረድተዋል። ከዋባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ ትኩሳት፣ ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውን ዘርዝረዋል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎቹ በአንድ ሳምንት ጊዜ ውስጥ በጣም አስጊ ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህም በሽታ ጋር በተያያዘ ወደ ሆስፒታል ከመጡ ስምንት ሰዎች ውስጥ ስድስቱ ሕይወታቸው እንዳለፈ ተናግረዋል። ከሞቱ ሰዎች ውስጥም ሁለቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተር እና ነርስ መሆናቸውን ገልጸዋል። ሌላ ሆስፒታል ምንጭም ይሁን ለቢቢሲ ሆስፒታሉም ምንጭም ይህንኑ ለቢቢሲ አረጋግጠዋል። የህክምና ባለሙያዎቹ ለበሽታው የተጋለጡት በታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። አብዛኞቹ ታካሚዎች ሄቷቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነ ጠቅሰዋል። በአሁኑ ሰዓት ሁለት ሰዎች በሆስፒታሉ ህክምና እየተደረገላቸው እንደሚገኝ አክለዋል። የጤና ሚኒስቴሩ በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬ ሁለት ጂንካ ከተማ ይገባል ተብሎ እንደሚጠበቅም ዶክተር ሰላሙ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚገልጹትም ባለሙያዎቹ ወደ ከተማ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ሰዎችም በመኖሩ በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆን ቦታዎች እየተዘጋጀ መሆኑንም ጠቅሰዋል። የዓለም የጤና ድርጅት በበሽታው መከሰት ሪፖርተር ከተደረገለት በኋላ ለምርመራ ለመከላከልና ህመሙን ለማከም የሚያግዙ ባለሙያዎችና ቁሳቁሶች ማቅረቡን ባወጣው መግለጫ አስታውቋል። የድርጅት ዋና ዳይሬክተር የኢትዮጵያዊ ዶክተር ቴድሮስ አድሃኑም በግል የማህበራዊ ሚዲያ ገጻቸው ላይ እንዳመለከቱት በአስቸኳይ ጊዜ ድጋፍ የሚውል 300,000 ዶላር የመጠባበቂያ ድጋፍ እንዲሰጥ መፍቀዳቸውን አመልክተዋል። ቫይራል ሄሞራጂክ ፌቨር ምንድን ነው? የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይራል ሄሞራጂክ ፌቨር ለተለያዩ የቫይረስ ህመም አይነቶች የተሰጠ የውል ስም ነው። ቢጫ ወባ፣ የድንጊ ትኩሳት እና ኦቬል ተጠቃሽ ናቸው። ክሪሚያን ኮንጎ ሔሞራጂክ ፊቨር እና ሪፍት ቫሊ ፊቨር የተባሉ በሽታዎች እዚህ ውስጥ እንደሚካተቱም የዓለም የጤና ድርጅት በድረ ገጹ ያሰፈረው መረጃ ያስረዳል። ሔሞራጂክ ፊቨር በዋናነት የሰውነት የደም ዝውውር የሚጎዳና ሰውነትን ራሱን የመቆጣጠርበት አቅም የሚያሰጣ ነው። ሕይወትን እስከ መቅጠፍ የሚደርስ ሕመምም እንደሆነም ተገልጿል የጤና ሚኒስቴርና የኢትዮጵያ ኅብረተሰብ ጤና ኢንስቲትዩት ትናንት ባወጡት መግለጫ በጂንካ ከተማ የተከሰተው ሄሞራጂክ ፊቨር ምንነቱ በመረጋገጡ ላይ እንደሆነም አስታውቀዋል። የጂንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ በተመሳሳይ በጂንካ የተከሰተው የትኛው የበሽታው አይነት እንደሆነ የሚታወቅ በኅብረተሰቡ ጤና ኢንስቲትዩት የላቦራቶሪ ምርመራ ከተደረገ በኋላ ምን መሆኑን አስረድተዋል። ምርመራው እየተሰራ ነው። የትኛው እንደሆነ ይፋ ይደረጋል። እኛም በትግስት እየጠበቅን ነው ብለዋል። የጤና ሚኒስቴር እና ኅብረተሰብ ጤና ኢንስቲትዩት የላብራቶሪ ምርመራዎች እየተከናወኑ መሆኑን አስታውቋል። በተጨማሪም የበሽታውን መንስኤ ለማወቅና ተጨማሪ ስርጭት ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጥቶ ቡድኑ ወደ ቦታው በመላክ የመስክ ግምገማ እንደሚደረግ ገልጸዋል። የፌዴራል መንግስት ተቋማት የተላከው ግብረ ኃይልም በዛሬው እለት ጂንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። የህመሙ ምልክቶች ምንድን ናቸው? ሁለቱ የፌዴራል መስሪያ ቤቶች ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከተዘረዙራቸው ውስጥ በአፍንጫና ሌሎች የሰውነት ክፍሎች መድማት የሚውል የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስም በምልክትነት ጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ና ከደም መፍሰስ ጋር የተያዙ ሾከን በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎች መደበኛ ስራ የሚያስተጓጉል የሚያስከትል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምችት አለመስማማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ያስተዋላል። ህመሙ በተባባሰባቸው ሰዎች ላይም ከመጠን ያለፈ ደም መፍሰስ ይከሰታል። ከአፍና ከአፍንጫ እንዲሁም ከሌሎች የሰውነት ክፍሎች ደም ይፈሳል። የህመሙ የመጀመሪያ ምልክት ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመም እና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስ እና ሞት ያስከትላል። እንዴት ይተላለፋል? የዓለም የጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ አካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል። ከኤርሚያን ኮንጎ ሄርሜጂክ ፌበር እና ሪቬት ቫሊ ፌበር በተባሉት የህመሙ አይነቶች በበሽታ የተያዛ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ጠቅሷል። እንደ ሪፊት ባሌ ፌቨር እና ደኒንጌ ፌቨር ማለት ባሉት የህመም አይነቶች ደግሞ የወባት ትንኝ ንክሻ በሽታውን እንደሚያስተላልፍ ተገልጿል። የተባሉ የጥ ዝርያዎች በሽታውን እንደሚያስተላልፉም ተጠቅሷል። ህመሙን እንዴት መከላከል ይቻላል? ትናንት ማምሻውን የወጣው መግለጫ ምልክት ከታየበት ሰው ጋር ንኪኪ በሚኖርበት ጊዜ ራስን የመከላከል ዜዎች እድቦች መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃ እና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም የጤና ድርጅት ወይም በምጥረቃሉ ቪኤችኤፍኤስ በሚል አጠቃላይ መጥሪያ የጠቀሰውን ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲልም ይገልጸዋል። አጠቃላይ ህመሙ አይነቶች ለማከም የሚውሉ መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል።